በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት መዝሙር 21 አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህም እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም በበጎ በረከትም ደርሰለታልና ከክፉ ከክቡርም እንቁ የሆነ ዘውድን በራሱ ላይ አኖርክ። ሕይወትንም ለመንክ ሰጠኸው፣ ለረጅም ዘመን ለዘላለምም። በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናን ጨመርክለት። የዘላለምንም በረከት ሰጥተዋልና በፊትህም ደስታ ደስ ታሰኘዋለ። ንጉሥ በእግዚአብሔር ተማምኗልና በልዑልም እረፍት ኃይሉ አይናወጽም። እጁ ጠላቶችን ሁሉ ታገኛቸው፣ ቀኝህም የሚጠሉን ሁሉ ታገኛቸው። በተቆጣህም ጊዜ እንደ እሳት ትውን አድርጋቸውም። እግዚአብሔር በቁጣው ያጠፋቸዋል፣ እሳትም ትበላቸዋለች። ፍሬያቸውም ከምድር ዘራቸውንም ከሰው ልጆች ታጠፋለ። ክፋትን በአንተ ላይ ዘርግተዋልና የማይቻለውንም ምክር አሰቡ። ወደ ኋላቸውም ትመልሳቸዋለ፣ ፍላጻን በፊታቸው ላይ ታዘጋጃለ። አቤቱ በኃይልህ ከፍ ከፍ በል። ጽናትህንም እናመሰግነዋለን እንዘምርማለን። ምስጋና ለእግዚአብሔር ይሁን አሜን። መዝሙረ ዳዊት መዝሙር 22። አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጭወቴም ቃል ሩቅነ አምላኬ በቀን ወደ አንተ ጠራለው አልመለስክልኝም። በሌሊት እንኳን እረፍት የለኝም። በስራዬ ላይ የተመሰገን ከአንተ ግን በቅድስና ትኖራለ። አባቶቻችን አንተን ተማመኑ ተማመኑ፣ አንተም አዳንካቸው። ወደ አንተም ጮኹ፣ አመለጡም። አንተንም ተማመኑ፣ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለው። የሰው ማላገጫ በሕዝብም ዘንድ የተናኩኝ ነኝ። የሚያዩኝ ሁሉ ይላገጡብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ። በእግዚአብሔር ተማመነ፣ እርሱንም ያድነው፣ የወደውስ ያድነው። አንተ ግን ከሆድ አወጥ ሰጥተኛልና በእናቴ ጡት ሳለው ባንተ ታመንኩኝ። ከማኅፀን ጀምሮ ባንተ ላይ ተጣልኩኝ፣ ከእናቴ ሆድ ጀምረ አንተ አምላኬነ። ጭንቀት ቀርባለችና የሚረዳኝም የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትም ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይም አፋቸውን ከፈቱ። እንደ ውሃም ፈሰሱ፣ አጥንቶቼም ሁሉ ተለያዩ። ልቤም ተሰማው፣ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣበቀ፣ ወደ ሞትም አሸዋረድከኝ። ብዙ ውሾች ከበውኛልና፣ የክፋተኞችም ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ። አጥንቶቼም ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼንም ለራሳቸው ተከፋፈሉ፣ በቀሚሴም ላይ እጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴም ከውሾች እጅ። ካንበሳም አፍ አድነኝ፣ ብቸኛነቴንም አንድ ቀንድ ካላቸው። ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከል አመሰግናለሁ። እግዚአብሔርን የምትፈሩ አመስግኑት፣ ያዕቆብን የእስራኤልም ዘር ሁሉ ያዕቆብን ዘር ሁሉ አክብሩት፣ ፍሩት። የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና፣ ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬን ካንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞችም ይበላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡታል፣ ወደ እግዚአብሔርም ኑ ይመለሱም የአሕዛብ ነገዶች ሁሉ በፊቱ ይስገዱ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የሚሉ ደንዳኖች ሁሉ ይሰግዳሉ፣ ወደ መሬትም የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች፣ ዘር ይገዛለታል። የምትመጣው ትውልድ ለእግዚአብሔር ትነግረዋለች፣ ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። ምስጋና ለእግዚአብሔር ይሁን አሜን። መዝሙረ ዳዊት መዝሙር 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም፤ በትርህና ምርኵዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ። በጠላቴ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ምስጋና ለእግዚአብሔር ይሁን አሜን። መዝሙረ ዳዊት መዝሙር ሀያ አራት ብርና መላዋ እግዚአብሔር ናት። ዓለምም በእርሷ የሚኖር ሁሉ እርሷ በባህር መስርቷታልና በፈሳሾችም አጽንቷታልና ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራስ ማን ይቆማል? እጆቹ የነጹ ልቡም ንጹ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱም አምላክ ምሕረትን ይቀበላል። ይቺ ትውልድ እርሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ ናት። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ ዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። ምስጋና ለእግዚአብሔር ይሁን፣ አሜን።